ሰላም ውድና የተከበራችሁ ውድ ቤተሰብ እንደምን ቆያችሁ? ሰላማችሁ ብዝት ትርፍፍ ይበልልኝ እያልኩኝ ሰሞኑን ትንሽ ተጠፋፍተናል ማለት ነው። ነገር ግን ዛሬ ዳግመኛ ተገናኝተናል። ለማንኛውም ሀገራችን የኢትዮጵያ እግዚአብሔር አምላክ ይጠብቅልን፣ ሰላም ጤና ይስጠን። የአደይ ድራማ ይዤ እመጥቻለሁ ማለት ነው። ክፍል አርባ አምስት ላይ ደርሰዋሉ እንግዲህ የአደይ ድራማ በጣም የሚያስቅ ድራማ ነው ማለት ነው። እና በየቀኑ ያው አዲስ አዲስ ነገሮችን ነው ይዞ የሚመጡት። እና ትንሽ አሁን ከበፊቱ ቤዛም ገብታበታለች እንግዲህ፣ ቤዛም እየረበሸችን ያለችው ማለት ነው። አቤት ቤዛ ደግሞ ማለት ነው ገና ከአገባቦ በቃ፣ እኔ ነኝ ከእኔ ውጭ ሰው የለም እያለችን ነው ማለት ነው። ነገር ግን እኔ ምስኪ ነው ማን ያሳዘነች አዴ አዴ ናት ያሳዘነችኝ ማለት ነው። ምክንያቱም የሚመጣ ሜድ ሰውም ይጫወትባታል እና እንዲሁም ደግሞ ፍቅር ደግሞ አሁን ሌላ ሴራ አጣንሳለች አንድ ወንድ ልጅ ይዛ መታለች ደግሞ ማለት ነው። ምክንያቱም ባርኮት ቤዛን እዛዋት መጥተዋል ወደ ቤት ማለት ነው። አንተ ቤዛን እዚህ ከመጣ እኔም ደግሞ ወንድ ማምጣት አለብኝ፣ ወንድ ማምጣት አለብኝ ስለዚህ አንተ ቤዛስ ስታስወጣት እኔም ደግሞ ወንድየውን አስወጣለሁ። እስከዛ ግን አንተም እኔም የእናታችን ቤት እኩልን ብላለች፣ እንግዲህ ለባርኮቴ ማለት ነው። እና ነገር ግን ልጁ ደፋር ነው ል ግን የሆነ መረጃ ይዛበታለች የሆነ መረጃ ይዛበታለች ማለት ነው ልጁ ያንን ለማግኘት ምን ደግሞ ያ ምስጥር እንዳይወጣበት ግዴታ ወደዚህ ስራ ገብተዋል ማለት ነው። ምክንያቱም አዴንም እንዲሁም ደግሞ ቤዛንም እንዲሁም ደግሞ ብቻ ቤት ውስጥ ያሉትን ሴቶች በየተራ የሄደው እየለከፋቸው ወይም ደግሞ ሌላ ነገር እያሳየ ያወዛጋ ዴቪም ያፈቅራታል ማናት አዴን እንዲሁም ባርኮትን ባርኮትን እንኳን ያው እንግዲህ አሁን ቤዛ አለች ግን ደግሞ ያው ከዴቭ ጋ ከዴቭ ጋ እንዲጋጩ ወይም ደግሞ ከዴቭ ጋር እንዲጋጩ ፈልጋ ነው ማለት ነው። ፍቅር ምክንያቱም ከዴቭ እና አዴ ለማለያት ስለምትፈልግ ማለት ነው። እና ነገር ግን አሁን ዴቭ በትንሹም ቢሆን ልዩ ላይ ደርሶበታል ማለት ነው ምክንያቱም ከአዴ ስንትስል አይቶታል ማለት ነው። እንደውም ከቤት አስወጥቶ ነበረ ዴቭ ማለት ነው። ግን አድሮ ደግሞም ከአዴ ጋ መቆሙን አይቶ ዴቭ አጋይቶ ወደ ውጭ አምጥቶ ነበር። ባርኮት ደግሞ ያው ከቤት መውጣት አለብህ ብሎ በሚሽጣው ሰጥቶት ነበረ ማለት ነው። ነገር ግን መንገድ እየሄደ ያለ እንግዲህ ያው መሽቷል። እነ ዳይመንድ እውነትም ዳይመ እንዳሉት ማለት ነው። እና ስልኩን ቀምቶታል ልጁ ማለት ነው። ልክ የቀበጧ ስልክ የሊዲያን ስልክ እንደቀሟት ማለት ነው። ሊዲያ እንኳ ስልክ ተገዝቶላት አለው፣ ወንድማ ገዝቶላታል ማለት ነው። እና እውነት ወንድማ ገዝቶላት የሆን ኬት እንደመጣ ስልኩ ግን አይታወቅም እና ያኛ ልጁም ስልክ ቀምቶታል ማለት ነው። ነገር ግን ልጁ በዚህ ብቻ አላረፈም። በንጋታ ተመልሶ መጥተዋል ወደ ቤት። አሁን አቶ ፍቅር ስራህን ጀምር ብለዋለች እና ስራህን ስራ፣ ስራህን ጀምር ብለዋለች። አሁንም ልጁ እንደ ትናንትና ዛሬ ያው አደይን ለማሳሳት እንዲሁም ደግሞ በቃ ብቻ ምንቅርቅራቸውን ለማውጣት ማለት ነው በተለይ በተለይ አዴ ከዛ ቤት እንድትኖር በፍጹም ፍቅር አትፈልግም ማለት ነው በፍጹም ማለት ነው እሷ ልጅ እኮ ከሁሉም ጋር ነው ረብሸኛ ናት በቃ ምክንያቱም ሰላም የላትም ከራሷ ጋር የተጣላች ልጅ ነው የምትመስለው ከራሷ ጋር የተጣላች ልጅ ነው የምትመስለው ፍቅር ማለት ነው ምክንያቱም ለምሳሌ አሁን ምናልባት ዴቭ ስለሚያፈቅራት ወይም ደግሞ ወድሻለሁ ስላላት ሊሆን ይችላል አሁን አሁን ላይ ግን እሷ ገና አዴ ወደ እነሱ ቤት ስትገባ ነው የጠመደቻት ማለት ነው። እንዲሁም ያኔ አሰራራው ወይም ደሞ አነጋገር ራሱ ምንድን ነው ከዚህ በፊትም የነበሩ ሰራተኛ እንደማታስቀምጥ የመጡትን ሰራተኛ ሁላ እንደምታባረር ነበር የተረዳው ማለት ነው። ምክንያቱም ሁሉንም ሰራተኛ አባር ያባረ እንችል ማባረር አያቅተኝም ስትለን ነበር ማለት ነው። ገና ለገና ስትገባ ማለት ነው። እና በዴቭ ምክንያት አልነበረም ፍቅር አዴኔ ጣምዳት የነበረ ይነበረ በፊትም ማለት እንዲሁም ብለህ በቃ ከመሬት ተነስታ ነው የጣመደቻት ማለት ነው። እና አሁን ደግሞ አስቡት፣ ፍቅርም እንግዲህ ዴቭን እንደምትፈልገው ሁላችንም ስለምናውቅ ምንድን ነው የምትፈልገው ፍቅር ከቤት ማን ነው አዴ ከቤት ወጣ እንድትላት ትፈልጋለች። ያኔ ዴቭም ይግሏል ለማድረግ ስለምትፈልግ ወይም ደግሞ ስለምታለም ማለት ነው። እኔ ግን መቼም ቢሆን ከሰው ጋር ይሆነ እያለ አስብም። እንዲሁም ደግሞ ባርኮትን ከዛም ከመጣ በኋላ አሁንም ደግሞ ለእኔ ልቤ ለአንቺ አልተቀየረም ሀሳቤ ምናምን እያላት ነው ማለት ነው። አስባችሁታል ግን እንደዚያ አይነት ሰው፣ አወዛጋቢ ሰው ማለት ነው። ምክንያቱም እንግዲህ አደይ ያኔ ዛት ትታወታለች ግን ደግሞ ቤት ደርሳ ወደው ነበር የተናገረችው። እንዲሁም ደግሞ አንድ ሰው እኮ ውሳኔ ወደው አይወስንም አይደል እንዴ? መመካከር አለባችሁ፣ ከራሳችሁ ጋር መውራት አለባችሁ እንጂ አንድ ሰው አፈቀርኩሽ፣ ወደድኩሽ ስላለ ብቻ አይ በቃ ተቀብያለው ማለት አይደለም። አይደረግም ደግሞ ማለት አንድ ሰው ከራሱ ጋር መማከር አለበት። ከራሱ ጋር ይሄ ነገር ማየት ያለበትን ነገር ማየት አለበት። ይሄ ሰው ያዋጠን ዝም ብሎ እሺ ማለት ከባድ ነው ማለት ነው። ያዋጣኝ ይሆነኛል ወይ፣ እኔ የሚፈልገው ነገር ያሟላልኛል ወይ የምለው ነገር ሰው ያንን ያንን ሁሉ ካሟላ በኋላ ወይም ደግሞ አይ ወስኛለሁ ብሎ ራሱ ከወሰነ በኋላ ነው እሽታን የሚቀበለው። እና እሱ ግን ወዳው እሺ እንድትለው ነበር የፈለገው ማለት ነው። እዛ ደግሞ የብዙ ሀሳብ ያለባት ልጅ ናት። ቤተሰብ ታስባለች። እህቷን ታማሚ ናት። ስለዚህ ያ ነገር ሁሉ አለባት ማለት ነው እንጂ ወዲያው ተነሳ እዛ ጋ እሱ ስለጋበዛት ወይ ስለነገራት ተቀብያሉ ያሏት ስለዚህ ጊዜ ልስጣት፣ ጊዜ ያስፈልጋታል ብሎ ጊዜው ስቷት ቢያንስ ቆይቱ ደግሞ መጠየቅ ነው የነበርበት እንዴት ነው ውሳኔሽ? ወይ ውሳኔ ሊያደርሳሽ አለው የሚለውን ጥያቄ መጠየቅ የነበረበት ከዛ በኋላ ነው ማለት ነው። እሱ ግን ወዳው ነው እሷም ብዩላኛለች ወይም ደግሞ ትታኝ ሄዳል ሄዳለች ብሎ ወዳው ነው የማይሆነ ውሳኔ ወስኖ ነው ቤዛን ተከትሏት ሄዳ ማለት ነው። ቤዛ ደግሞ እንደምታዩት እሱን ራሱ የምትወዳት መስለም ዛጋ ሌላ ፍቅረኛ አለችው። ሌላ ጋር ሄዳ ነው ልዩን አስክራ ምናምን አጣጥታ አብራ ለማደር ፈልጋ ነበር። እግዚአብሔር ስነግራት ለሊ ራሱ ወደ ሌላ ቤት ሄዳ ለትንሽ እንግዲህ አዳናችሁ ይባላል። አዳናችሁ ይባላል እና እና ብቻ ምንድን ነው አዴ ላይ ጣጣ እየበዛ ነው። ዜጋ ሊዱ አለች። ዜጋ ፍቅር አለች። እዚ ጋ ደግሞ አሁን አዲስ ልጅ ተጨምሮላታል ስራ የሚሆንባት ማለት ነው እዚ ጋ ደግሞ ቤዛ አለች እንደፈለገች የምታዝ አልጋ ላይ ቁጭ ብላ የምትበላ አቤቱ ጌታ ከእንደዚ አይነት ነገር ደግሞ ያድነን ያድነና የሚበሉ ምክንያቱም አልጋ ላይ ቁጭ ብላችሁ አስባችሁታል ሰራተኛ አዛችሁ አልጋ ላይ እግራችሁን ዘርግታችሁ ልክ አረብ ሆኖ እኛ ልጆች ራሱ ማለት ነው አረቦች ናቸው አልጋቸው ላይ በተቀመጡበት የሚበሉትና የክፍነት ጥግ ማለት ነው። ቢያንስ ቢያንስ ምግብ ክብር አለ፣ እና ወደ ምግብ የሚቀርብበት ቦታ ሄዳ ብትበላ ምንም የሚጎዳት ነገር የለም። ግን አዴን ለማሰ፣ አሁን ደግሞ ይበልጥ ይባስ ብላ ፍቅር አዴ የባር ቦት የፍቅረኛ ነች። አንቺ ከመምጣትሽ በፊት እሷ ነበረች። ስለዚህ እሷን ለመብለጥ ከፈለሽ፣ አዴን ስራ አግሻት፣ ምግብ ስሪ። በምግብ ደግሞ ከተወራራሽ አንቺ አትበልጭ ፣ መሬት ትሆንስሻለች። ስለዚህ መብለጥ ለመብለጥ ስር የሚገባ እያለቻት ነው ማለት ነው። እና እነሱ ንብረታቸው ራሱ እዛ ጋ ያጋጨች። ምክንያቱም አዴም ከአንቺ በፊት የባርኮቴ ፍቅረኛ ነበረች፣ ተወደዋለች። ስለዚህ ከሁለት አንዱ ምረጪ ነው ወይ ባርኮቴና ትርፊ፣ ወይ ደግሞ እንግዲህ ለቻል ሹንቻ እንደ ማለት ማለት ነው። እና ይሄን ይመስላል እና በመሃል ላይ ግን ያሳዘነችኝ አዴ ናት። ምክንያቱም ዚጋ ቤዛ አለች። ዛ ሊዱ እንኳን ተቀበጠው እንኳን ተዋት ዛ ብዙ አትጎዳት የሆነ ምንቅ ምንቅ ምንቅር አረጋታል። ከዛ በኋላ ትሄዳለች ትሄዳለች መድኃኒቷ እሷ ለፍቅር ናት መድኃኒት ማለት ነው። ከዛ ውጪ አንደኛ ቀንደኛው ፍቅር ነች። ሁለተኛ አሁን የመጣ ልጅ ሶስተኛ ቤዛ አዴ እንዳትቀመጥ ወይም ደግሞ አዴ እንድትሰቃይ ምናምን የሚያደርጉት እነሱ ናቸው እላችኋለሁ ውድ ቤተሰቦችዬ እናማ ውዶችዬ መልካም ቆይታ ይሁንላችሁ ለዛሬ እንግዲህ እዚህ ጋር ድረስ ይበቃናል ቀጣይ ደግሞ ምን እንደሚሆን አብረን ምን የምንመለከት ይሆናል ማለት ነው እንግዲህ አዴ ምንድነው የሚያጋጥማት ወደፊት የሚለውን ነገር ያንን ቤት አጥታ ተወጣለች ወይ ወይስ እንዲሁ ትቀጥላለች ወይ የሚለውን ነገር አብረን እናያለን። መልካም ቆይታ ይሁንላችሁ።